በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን፣ አሰሮ ለሰይጣን አጋዞ ለአዳም፣ ሰላም እምይእዜሰ ኮነ ፍስሐው። ሰላም በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን የአየር አጋንንት በልባችን አድሮ እግዚአብሔርንና ቅዱሳኑን ይሳደባል! መፍትሔውስ ምንድን ነው? በሚል ርዕስ የብዙ ሰዎች ችግር ስለሆነው ከነ መፍትሄው በሰፊው እንማማራለን። የቅዱሳን አምላክ እያሉ መድሃን ያለ ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች የአየር አጋንንትና ሌሎቹም ርኩሳን መናፍስት በውስጣችን ከገቡ ግራ እስኪገባን ድረስ በውስጣችን ሆነው እግዚአብሔርን እመቤታችንንና ቅዱሳንን ይሳደባሉ። እዚህ ላይ ሆን ብለው ከውስጣቸው የተረፈውን በአንድ በታቸው እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡትን አንመለከትም። እኛ የምንነጋገረው በድፍረት ሳይሆን ያለ ፍላጎት ክፉ መንፈስ ከውስጣቸው እግዚአብሔርን እመቤታችንንና ቅዱሳንን እየተሳደበባቸው ስለሚጨነቁ ሰዎች ነው። ያለ ፍላጎት ሳይሆን በፍላጎትና በድፍረት የሚሳደቡትን ቅዱስ ዳዊት በመዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ስለሚል እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡ አንደበቶች በፍርድ ቀን ዲዳ ሆነው በሽንገላ ከንፈሮቻቸው በስድብ አንደበታቸው ዘላለማዊ ፍርድን ይቀበላሉ። በመጽሐፈ ምሳሌ በምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ተብሎ ተጽፏል። ስለዚህ አፉንና ምላሱን ከስድብ የማይጠብቅ ሰው በሰማይ በነፍሱ ብዙ መከራ ይጠብቀዋል። ጌታችን በማርቆስ ወንጌል በምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰርየለትም በማለት ተናግሯል። እዚህ ላይ መንፈስ ቅዱስን የተሳደበ ተባለ እንጂ መንፈስ ቅዱስ ሲባል መንፈስ ቅዱስ ከአብና ከወልድ ጋር በአገዛዝ፣ በሥልጣን፣ በሕልውና፣ በመለኮት አንድ ስለሆነ በዚህ አንቀስ መንፈስ ቅዱስ ሲባል አብንና ወልድን ጨምሮ ነው። ወይም ደግሞ እግዚአብሔርን ነው። ስለዚህ አብ ወልድና መንፈስ ቅዱስን ወይም እግዚአብሔርን ሆን ብሎ የሚሳደብ ሰው ኃጢአቱ አይሰረይለትም ማለት ነው። እኛ ግን በአንደበታቸው ስድብን የማይናገሩ ግን በውስጣቸው ስድብን እየሰሙ ራሳቸው የተሳደቡ እየመሰላቸው ስለሚጨነቁ የቤተ ክርስቲያን ልጆች እንነጋገራለን። የቅዱሳን አምላክ ልዑል እግዚአብሔር በቸርነቱ ይርዳል። እስኪ ብዙዎቻችን የምንቸገርበትና የራሳችን ሀሳብ እስኪመስለን ድረስ የምንሰቃይበትን ከክፉ መናፍስት ወገን ስለሆነው ስለሚያሰቃየን ስለ አየር አጋንንት የፈተና ስልት እንመልከት። አጋንንት በጌታ ሰው መሆን ወይም ስጋ መልበስ ላይ መጠራጠርን ያሳድርባችኋል። ሰው መሆኑም እውነት እንዳይመስላችሁ ያደርጋል። እመቤታችንን እውን በድንግልናን የወለደችው ብሎ ጥርጥር ያጭርባችኋል። እመቤታችን አታማልድም እያለ ይታገላችኋል። የወለላይቱ እመቤት ልጆች ክፉ መንፈስ በተለይም የአየር አጋንንት የተባለው አንዱና ትልቁ ስራው ከውስጥ ሆኖ ክፉ ሀሳብን ማመንጨት ክፉ ሀሳብን ወደ ሕሊናና ወደ ልቦና መርጨትና ከዛ በዛ ክፉ ሀሳብ ነፍስና ስጋን ማስጨነቅና ማሳቀቅ ነው። በውስጥ ያለ ክፉ መንፈስ በተለይ እንደ አየር አጋንንት ያለ ልትቆጣጠሩት በማትችሉት ክፉ ሀሳብ ከውስጣችሁ ሆኖ እግዚአብሔርን ይሳደባል። እናንተም ይህ ውስጣዊ የአጋንንት ስድብ ከእናንተ ወይም ከራሳችሁ ከልባችሁ አመንጭታችሁ የተሳደባችሁ ይመስላችኋል። በዚህም ከመጨነቃችሁ የተነሳ ድንግጥ ትላላችሁ። አንዳንዱ በድንጋጤ ድርቅ ይላል። በተለይ በመድኃኔ ዓለምና በእመቤታችን ላይ ከውስጣችሁ ጸያፍ ነገር የሚናገር ድምፅ ትሰማላችሁ። እንኳን እናንተ ልትናገሩት፣ ልትሰሙት የሚቀፋችሁን ስድብ ከውስጥ ይሳደባል። እግዚአብሔርን እመቤታችንን፣ ቅዱሳንን አፍ ባያወጣም ከውስጥ ሆኖ ሲሳደብ ትሰማላችሁ። ጌታችን ላይ የማይሆን ነገር በማሳሰብ በማሳሰብና የሚያስደነግጣችሁን ነገር ከውስጥ ሲናገርና ሲያስብ ትሰማላችሁ። ይህ ሁሉ ሲሆን አትደናገጡ። ቅዱስ ዮሐንስ በራይ ዮሐንስ በምዕራፍ 13 ቁጥር አምስት ላይ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው በማለት አጋንንት በእግዚአብሔር በእመቤታችንና በቅዱሳኖቹ ላይ የስድብ አፍ እንደሚከፍትና ስድብን እንደሚናገር ተጽፏል። ከውስጥ የምትሰሙት ስድብ የእናንተ ስላልሆነ አትጨነቁ፣ አትሳቀቁ። ነፍሳችሁ ከእግዚአብሔር አንድነት የምትለይ አይደለችምና አትጎዳም። የወለላይቱ እመቤት ልጆች ሰይጣን ከውስጥ ሲሳደብ ነፍስ ትሰማለች። ያኔ ትጨነቃለች፣ ትደንግጣለች። ነፍስ ፈጣሪዋን ስለምታውቅ ፈጣሪን በፍጹም አትሳደብም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሴጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ ዘጠኝ ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ሥራ ስለሚያሰሯቸው ነው። ሦስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደ እኛ ሕሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ከአንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሕ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሀሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሀሳቡ፣ ስድቡ የእሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሀሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሴጣን በክፉና ባልባሌ ሐሳብ የሚፈተናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍትወትን በአይነ ሥጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ፣ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የእሷ መስሏት ትጨነቃለች። የወለላይቱ እመቤት ልጆች፣ እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ፣ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በልኝ፣ በመንግስት አትርሳኝ እያለች የምትጸልይ ነፍስ እንዴት እግዚአብሔርን፣ እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በኅሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል? ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን፣ ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ። ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን፣ ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከእናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም ምስጋናችሁ፣ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሐን ናቸው። አንዳንዶቹ ስለ አድኖ ፊት ሆነው ስለ አድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሀሳብ እያሳሰባቸው፣ ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምፅ ስለሚያሰማቸው በስሎ አድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስለ አድኖ ስለሚያውቅ ስለ አድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ሕሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን የአየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጡ ሆኖ በእናንተ ሕሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ። አንደኛ ጸሎት እንዳትጸልዩ ቅዳሴ እንዳትካፈሉ ያደርጋቸዋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል። ሁለተኛ ራሱ ሰይጣን በውስጣችሁ እየተሳደበ እኔ ነኝ የተሳደብኩት እያስባላችሁ በእናንተ ውስጥ ይደበቃል። በዚህም እሱ እየተሳደበ እናንተ እየተሳደባችሁ ይመስላችኋል። ሶስተኛ ሰይጣን ከውስጥ ሆኖ እየተሳደበ እናንተን እያስጨነቀና እያሳቀቀ እሱ ግን በእናንተ ስቃይና ፈተና እየቦረቀ ይኖራል። አራተኛ እሱ ከውስጥ እየተሳደበ እኔ ነኝ የተሳደብኩት ብላችሁ በእግዚአብሔርና በመንፈሳዊ ሕይወታችሁ ተስፋ እንድትቆርጡ ያደርጋቸዋል። አምስተኛ ሰይጣን በሚሳደበው እናንተ እግዚአብሔርን፣ እመቤታችንን፣ ቅዱሳንን እንዲህ እየተሳደብኩ እግዚአብሔር አይምረኝም ብላችሁ በነፍሳችሁ ተስፋ ያስቆረጣችኋል። እንደሚፈረድባችሁም ያሳምናችኋል። ስድስተኛ እሱ በሚሳደበው እናንተ ተሳዳቢው እሱ መሆኑን ባለማወቃችሁ ምክንያት ለከፍተኛ ጭንቀትና ህመም ይዳርጋችኋል። ሰባተኛ ሴጣን በውስጥ ሆኖ እግዚአብሔርን እመቤታችንን፣ ቅዱሳንን እየተሳደበ እናንተ ደግሞ የምሳደበው እኔ እኔም ብላችሁ ጭንቅ ውስጥ ከቷችሁ እንዲህ እየተሳደብኩ እግዚአብሔር አይምረኝም አስብሏችሁ ራሳችሁን እንድታጠፉ ያደርጋችኋል። ስምንተኛ በጸሎት ጎበዝ ከሆናችሁ እሱ ከውስጥ እየተሳደበ ጸሎታችሁ የማይሰማው እግዚአብሔርን ቅዱሳንን ስለምትሳደቡ ነው እያለ በጸሎት ያዳክማችኋል ጸሎታችሁ እንደማይሰማ ያሳምናችኋል። በዚህ አጋጣሚ የአንድ ወጣት ታሪክ ልንገራችሁ ይህ ወጣት ከውስጡ ረፍት የሌለው መቆጣጠርና ማቆም የማይችለው ስድብ ከውስጡ ይሰማል። ከውስጡ የሚሰማው ጸያፍ ስድብ ያነጣጠረው መድኃን ያለም ላይ እመቤታችን ላይና ቅዱሳኑ ላይ ነው። ይህ ልጅ ከውስጡ ክፉ መንፈስ እግዚአብሔርን፣ እመቤታችንን፣ ቅዱሳንን ሲሳደብ እየሰማ ራሱ የሚሳደብ መስሎት ከመጨነቁና ከመሳቀቁ የተነሳ ሰውነቱ አለቀ፣ ቤተሰቦቹም ግራ ተጋቡ። ለሰው እንዳይናገርና እንዳያማክር ምን ብሎ ይናገር? ምክንያቱም ራሱ እንደሚሳደብ ነው አምኖ ቁጭ አለው። በዚህም የተነሳ ሰውነቱ እያለቀ እንቅልፍ መተኛት እያቃተው ከሰውነት ተራ ወጣ፣ ከጸሎትና ከቤተ ክርስቲያንም ራቀ። በመጨረሻም እግዚአብሔርን እመቤታችንና ቅዱሳንን እየተሳደብኩ ከምኖር ራሴን ባጠፋ ይሻላል ብሎ ከራሱ ጋር ከተመካከረ በኋላ አጋጣሚ ለእኔ ቴክስት አደረገልኝ ቴክስቱን እንዳየው ደወልኩለትና አወራሁት የአየር አጋንንት ትግያ በጸሎት ጊዜ ከሚለው መጽሐፌ ላይ ስለዚህ ጉዳይ የጻፍኩትን ጽሑፍ ላኩለት አነበበውና ምን አለ ቀድሜ ባወቅኩ ብሎ ተቆጨ ጽሑፉን ካነበበ በኋላ የክፉ መናፍስት ችግር እንደሆነ አውቆ አሁን ከዚህ ችግር ተላቆ ራሱንም ከማጥፋት ተርፎ ይኖራል እንዲሁም ከ20 ዓመት በፊት ጻርቃኔ ማርያም እያለው አንድ እህትም በዚህ ነገር ተቸግራ ነበረ እሷ ደግሞ እመቤታችንን እየተሳደብኩ ከምጸልይ ጸሎቱ ይቅርብኝ ብላ ተስፋ በመቁረጥ ጸሎቷን እርግፍ አደርጋትታ ነበረ። ክፉ መንፈስ በውስጧ እመቤታችንን እየተሳደበ ክፉ መንፈስ በውስጥ ሆኖ እንደሚሳደብ ባለማውቋ ምክንያት እኔን የምሳደበው በማለት በጣም ተስፋ ቆርጣ ነበረ። በኋላ አናገርኳት። እሷ ሳትሆን የአየር አጋንንት ከውስጥ ሆኖ እመቤታችንን እንዴት እንደሚሳደብ አስተማርኳት። እሷም ተደስታ ጸሎቷን ጀምራ በኋላ ፈተናው ርቆላት የሚሳደበውም ጠፍቶላት እመቤታችን ሕይወቷን አስተካክላላት ጥሩ ባልሰታት በልጆችን ባርካት አሁን ካናዳ ነው የምትኖረው። በነገራችን ላይ ከውስጣችሁ ሆኖ እግዚአብሔርን፣ እመቤታችንን፣ ቅዱሳንን የሚሳደበው የአየር አጋንንት ሁለት አይነት ነው። አንደኛው እንደነገርኳችሁ በሕሊናና በልቦና ላይ ተቀምጦ ከውስጥ ሆኖ እግዚአብሔርን እመቤታችንን እና ቅዱሳንን የሚሳደበው ነው። ሁለተኛው የአየር አጋንንት ደግሞ በድንገት መጥቶ የስድብን መርዝ እናንተ ላይ ረጭቶ ሹክ ብሏችሁ ይሄዳል። ያኔ ስድቡ እናንተ ጋር ይቀራል። እናንተም ከውስጥ ስድቡም በድንገት ትሰማላችሁ። የሚገርማችሁ ሁለቱም ማለትም ከውስጥም ሆኖ ያለ እረፍት የሚሳደበውም፣ በድንገት የሚሳደበውም በአንድ ጊዜ ከሌናችሁ ከልቦናችሁ ላይጠፋ ይችላል። አንዳንዱ ሲነቃበት በአንድ ይጠፋል። የሚጠፋው በጊዜ ሂደት በጸሎትና በስግደት ትጋት፣ እንዲሁም ቅዱስ ቁርባን እየተቀበላችሁ ስትታገሉ ነው የሚጠፋላችሁ። ዋናው ነገር እናንተ እንዳልተሳደባችሁ ብቻ አወቁ። ከዛ ሲነቃበት አፍሮ ዝም ይላል፣ ከዛ ይሄዳል። ሌላው እናንተ ሳትሆኑ እሱ እንደሚሳደብ አውቃችሁ በአምልኮት ሕይወት ስትታገሉት ደግሞ እስከ ወዲያኛው ስድቡን ከህሊናችሁ ከልቦናችሁ ጠቅልሎ ይዞ ይሄዳል። ከእናንተም ይርቃል። ያኔ ስድቡ ከህሊናችሁ ከልቦናችሁ ይጠፋል። ስትጸልዩም በመቁጠሪያ በውስጥ የሆነ የምትሳደብ የአየር አጋንንት የዝሙት አጋንንት ሰይጣን፣ ስድብን አቁም፣ እረፍ እያላችሁ ቀጥቅጡት። የወለላይቱ እመቤት ልጆች አሁንም ደግም የምነግራችሁ ከውስጣችሁ እረፍት የሌለው የማትቆጣጠሩት ገዝቻለሁ አስሬያለሁ ብትሉት የማታቆሙት፣ እየጸለያችሁ እየሰራችሁ ምንም እያደረጋችሁ ከውስጣችሁ የሰይጣን ስድብ ትሰማላችሁ። እናንተ ስላልሆናችሁ አትጨነቁ። በነገራችን ላይ ከውስጥ የምትሰሙት ስድብ ከእናንተ እንዳልሆነ ወይም እናንተ እንዳልሆናችሁ ሌላ ማረጋገጫ ልስጣችሁ። ከውስጥ የምትሰሙት ስድብ እያለ ቤተ ክርስቲያን ትሄዳላችሁ፣ ተኝታችሁ ትነሳላችሁ፣ ወጥታችሁ ትገባላችሁ ትሰራላችሁ፣ ሁሉንም ነገር ታከናውናላችሁ። እንዲህ የሆናችሁ እግዚአብሔር ዝም የሚላችሁ ታግሷችሁ ሳይሆን የምትሳደቡት እናንተ እንዳልሆናችሁ እግዚአብሔር ስለሚያውቅ ነው። እናንተ ከልባችሁ አስባችሁ ከሊናችሁ አመንጨታችሁ እግዚአብሔርን፣ እመቤታችንን፣ ቅዱሳንን ተሳድባችሁ ቢሆን ኖሮ ትቀሰፉ፣ አሊያም በህይወታችሁ አንድ ነገር ትሆኑ ነበረ። እንዲህ ያልሆናችሁት የምትሳደቡት እናንተ ስላልሆናችሁ ነው። እግዚአብሔር ምንም ያላደረጋችሁ የምትሳደቡት እናንተ እንዳልሆናችሁ ስላወቀ ነው። ወዳጆች፣ ሰይጣን ራሱ ውስጣችን ሆኖ ይሳደብና የመጽሐፍ ቅዱስ ጥቅስ ጠቅሶላችሁ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም እያለ ይሞግታችኋል፣ ያስጨንቃችኋል። ሰይጣን ይህንን ኃይለ ቃል ብዙዎችን ለማሳት ተጠቅሞበታል። በማቴዎስ ወንጌል በምዕራፍ 12 ቁጥር 31 ላይ መንፈስ ቅዱስን የሰደበ ተብሎ የተጻፈው ምን ማለት ነው ስንል መንፈስ ቅዱስን ሕጹጽ ያለ ከሦስቱ አካላት አንዱ አይደለም ብሎ የካደ ኃጢአቱ አይሰረይለትም ማለት ነው። ስለዚህ የሰይጣንን ስድብ በውስጣችሁ ተቃወሙት፣ እንጂ እኔን የምሳደበው እንዲህ ስሳደብ እግዚአብሔር ቢቀስፈኝስ ጸሎቴን አይሰማኝም እያላችሁ ነፍሳችሁን አታስጨንቋት፣ ነፍሳዊ ሰላሟንም አታሳጧት። በነገራችን ላይ ሰይጣን በእናንተ ተስፋ ሲቆርጥ ወይም በምታደርጉት መንፈሳዊ ተግባራት ሲበጠበጥ አንዱ የሚያደርገው ከውስጥ ሆኖ በእናንተ ህሊናና ልቦና እግዚአብሔርንና ቅዱሳንን መሳደብ ነው። ታስታውሳላችሁ። ሰይጣን ኢዮብን በብርቱ ፈትኖት፣ ብዙ መከራ አጽንቶበት፣ በበሽታ ሰቃይቶት፣ ሀብት ንብረቱን አውድሞበት፣ አስር ልጆቹን ገድሎበት ኢዮብ ግን ሴጣን ባደረሰበት ነገሮች ሁሉ ከመማረር እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ትዕግስት በማሳየቱ ሴጣን ተበሳጭቶ በኢዮብ ሚስት ላይ በማደር እግዚአብሔርን ስደብና ሙት በማለት ትዕግስተኛውን ኢዮብ እግዚአብሔርን እንዲሰድብ ክፉ ምክር መክሮት ነበረ። ለዚህም ነው በመጽሐፈ ኢዮብ በምዕራፍ 2 ቁጥር 9 ላይ ሚስቱም እስካሁን ፍጹምነትን ይዘሃልን እግዚአብሔርን ስደብና ሙት አለችው ተብሎ የተጻፈው። በነገራችን ላይ ሰይጣን ራሱ ሞኝ ነው። ኢዮብን እግዚአብሔርን ስደብና ሙት ሲለው ኢዮብ እኮ እግዚአብሔርን ሰድቦ ቢሞት ለፍርድ የሚቀርበው እግዚአብሔር ፊት ነው። ሰይጣን ይህንን እንኳን ማስተዋል አቅቶት እግዚአብሔርን ስደብና ሙት አለው። ኢዮብ ግን ሰይጣን እንዳለው አላደረገም። ሰይጣን ኢዮብን እግዚአብሔርን ስደብና ሙት ያለው የኢዮብን ትዕግሥት መቋቋም ስላቃተ ነው። ዛሬም የአምልኮት ሕይወታችሁን መንፈሳዊ በጎ ተግባራችሁን ሰይጣን መቋቋም ማስተው ሲያቅተው ይሳደባል። ተሳደቡ ይላል። ስለዚህ እግዚአብሔርን፣ እመቤታችንን፣ ቅዱሳንን መሳደብ የሰይጣን ክፉ ሥራው ነው። የኢዮብን ልጆች የገደለውን ሰይጣንን ኢዮብ ደግሞ በትዕግስቱ ሲገድለው፣ በኢዮብ ትዕግስት ሲሞት እግዚአብሔርን ስደብ እናሙታለው ኢዮብም ሰይጣን እንዳለው እግዚአብሔርን ሳይሰድብ አፉንም በማደብ ሴጣን ያሳጣውን በሙሉ በትዕግሥቱ በጽናቱ ከእግዚአብሔር አግኝቷል። ወደ ማጠቃለያው ስመጣ ሴጣን ምን ያህል ተሳዳቢና የስድባፍ እንደተሰጠው ጥቂት ጥቅሶችን ብቻ ልንገራችሁ። በዚህ በራእይ ዮሐንስ በምዕራፍ 13 ቁጥር አንድ ላይ አንድም አውሬ ከባህር ሲወጣየው አስር ቀንዶችና ሰባት ራሶች ነበሩት በቀንዶቹም ላይ አስር ዘውዶች በራሶቹም ላይ የስድብ ስም ነበር ተብሎ ተጽፏል። እዚህ ላይ ልብ የምትሉት በራሶቹም ላይ የስድብ ስም ነበር የተባለው ነው። ይህ ማለት የሰይጣን ራሶች በሙሉ የተሞሉት በስድብ ነው ማለት ነው። ስለዚህ ይህ በስድብ የተመላው ሰይጣን ወደ ሕይወታችን ሲገባ ከውስጥ ሆኖ ስድብንና የስድብ ስሞችን ይናገራል። ሌላው በዚሁ በራእይ ዮሐንስ በምዕራፍ 17 ቁጥር 3 ላይ የስድብም ስሞች በሞሉበት ሰባት ራሶችና አስር ቀንዶችን ባሉበት በቀይ አውሬ ላይ ተብሎ ተጽፏል። እዚህም ላይ የስድብ ስሞች በሞሉበት ተብሎ የተጠቀሰውን ስናይ ሰይጣን ምን ያህል ተሳዳቢና ስድብ እንደሞላበት እንረዳለን። በመጨረሻም በውስጣችሁ ሆኖ በህሊናችሁና በልባችሁ ሆኖ ክፉ መንፈስ እግዚአብሔርን፣ እመቤታችንን፣ ቅዱሳንን እየተሳደበ ሲያስቸግራችሁ በመዝሙር 74 ቁጥር 10 ላይ የተጻፈውን አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ለምን ያቃልላል? እያላችሁ እንደ ቅዱስ ዳዊት ጸልዩ፣ ወደ እግዚአብሔር አመልክቱ። ይህ አይነቱ ፈተና የእናንተ ብቻ ሳይሆን የአብዛኛው ምዕመናን ፈተና ስለሆነ ሐሳቡን፣ ስድቡን አታዳምጡ፣ በነፍስና በሥጋችሁም አትናወጡ፣ ተቃወሙ። ያስተማሪን የመከረን የአባቶቻችን አምላክ ሉለባሬ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ፣ መንበረ ሥላሴ፣ ንግሥተ ሰማዩ ምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።